ከሁሉም የሀገሪቱ ክፍሎች የተውጣጡ የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት እየተሰሩና እየተሰሩ ያሉ የልማት ስራዎችን ተዘዋውሮ አፈጻጸማቸውን ተመልክተዋል። በጉብኝታቸው በጎንደር ከተማና በዙሪያው እየተሰሩ ያሉ የመገጭ ውሃና መስኖ ግድብ፣ የኮሪደር ልማትና የአፄ ፋሲለደስ አብያተ መንግስት እድሳትን ተመልክተዋል። ባለሙያዎችና የስራ ኃላፊዎች እየተሰሩ ያሉ የልማት ስራዎች ለነዋሪዎች ምቾትን የሚፈጥሩና የጎንደር ከተማን የቀደመ ታሪክ ለማቆየት እንደሚረዳም አመላክተዋል። ወደ መጡባቸው አካባቢዎች ሲመለሱ በጎንደርና በአካባቢው እየተሰሩ ያሉ የልማት ስራዎችን ለሌሎች ለማስረዳት እንደሚረዳቸው ተናግረዋል። ወንድም ወንድም ተክሎ ኢትዮጵያ ፕሬስ ድርጅት ምክትል ዋና ስራ አስፈጻሚ ነኝ። እንግዲህ ከአዲስ አበባ ጀምሮ ሆኖ ጎንደር የደረስ ነው። ጎንደር ላይ ከዚህ በፊት ሁለት ሶስት ጊዜ ተመላልሼ አውቃለሁ። አሁን ላይ ያለው የልማት ስራዎች እጅግ ትላልቅና ተስፋ ሰጪ የሆኑ ስራዎች ናቸው። ከዚህ ሲመለሱ በተለያየ ቦታ ላይ ያለው የተሰማራ ነው በየአካባቢው ያለው ተስፋ ሰጪ ስራዎች ላይ የተግባቦት ስራ መስራት አለባቸው። ከድሬዳዋ ነው። ድሬዳዋ ብዙሃን መገናኛ ኤጀንሲ አፍሶማሌ ሶሻል ሚዲያ ላይ ነው የምሰራው። በጣም እጅግ በጣም ደስ ብሎኛል። ከመንገድም ጀምሮ ጎንደር ገና ከፕሌን ስንወርድ አቀባበላቸው ለሰው ያላቸው ፍቅር ያሳዩን በጣም ደስ የሚል ነገር ነበረ። ከዚህ የበለጠ ይኸውን ለመጎበኘት ጎንደርን እፈልጋለሁ ጓጓለሁኝ። እድሉን ካገኘው ለወደፊትም እንሻላህ ለመምጣት ጓጓለ ሆኝ አሁን ላይ ያየሁት ነገር ደግሞ በጣም ጥሩ ስሜ እድገቱ በዛብ ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ከመንግስት ኮሚኒኬሽን መዋቅሩ ነው የመጣሁት። የመንግስት ኮሚኒኬሽን ባለሙያ ነኝ። ጎንደርን ከዚህ በፊት አቃት ነበረ። ከዛሬ ሰባት ስምንት ዓመት በፊት እዚህ ተመረ ነበረ ና አቃት አለው። አሁን ላይ ደግሞ ያለውን ለውጥ ሳይ እጅግ በጣም ነው ውስጥ ያሸጠኝ። መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ፣ ለኢኮኖሚያዊ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው። አጠቃላይ ያለው ነገር በጣም ተስፋ ሰጪ ነው። ልማቶች አሉ፣ እንቅስቃሴዎች አሉና ይሄ ነገር ተጠናክሮ እንዲቀጥል በጎንደርና አካባቢው እየተሰሩ ያሉ የልማት ስራዎች ለከተማዋ አዲስ ገጽታን ያላበሰና ከዚህ በፊት በነዋሪዎች ይነሱ የነበሩ የልማት ጥያቄዎችን የመለሰ ነው ሲሉ የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ ተናግሯል። ጎንደር የመላ ኢትዮጵያውያን ከተማ አንጋፋ ከተማ ነች። እዚህ በመገኘታችን በጣም ደስ ብሎናል። እኔም ከሚዲያ ባለሙያዎች ጋር ነው እዚህ የተገኘሁት። በርካታ የልማት ስራዎችን አይተናል። በትክክል መሬት ላይ ምንድን ነው ያለው ብሎ አውቆ እዚህ አካባቢ ብቻ አይደለም ልማት የሚሰራው። ዛሬ እንኳን በስድስት የሀገሪቷ አካባቢ ላይ ተከፋፍሎ ነው ቡድኑ እየጎበኛ ያለው። በየቦታው ልማት አለ፣ በየቦታው እንቅስቃሴ አለ፣ በየቦታው ለውጥ አለ። ይህንን ለውጥ አውቆ የሀገርን ልማት፣ የሀገር አንድነት፣ የህዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ። ጎንደርን ጨምሮ በሀገሪቱ ስድስት የተለያዩ አካባቢዎች የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች የመንግስት የልማት ስራዎችን እንዲመለከቱ እየተደረገ መሆኑን ሚኒስትር ዴታው ገልጸዋል። የዚህ ጉብኝት መደረግ ከመዲናችን አዲስ አበባ ውጭም የተለያዩ የልማት ስራዎች በፍታዊነት በመላ ሀገሪቱ እየተሰሩ መሆኑን ለማሳየት እንደሚረዳ እና የሚዲያ ባለሙያዎች ግንዛቤ እንዲኖራቸው እድል የፈጠረ መሆኑን አብራርተዋል። የመንግስት ኩረት የከተማን ማስዋብ፣ የከተማ መሰረተ ልማት እሱም በአዲስ አበባ አካባቢ ብቻ ያለ መስሎ የሚያስቡ ግለሰቦች አሉ እሱን የሚሰብር ነገር ብዙ ነገሮች አሉ። ግን ይህንን ስራ በየቦታው ያሉትን ተሞክሮዎች ለመስፋት እዚህ አካባቢ ተገኝተዋል። ራሳቸው እንዲገነዘቡ ስራዎቹ በየአካባቢው መስፋት አለባቸው። እነዚህ ስራዎች በአጭር ጊዜ ውስጥ አመት ባልሞላ ጊዜ ውስጥ ልሳኮ የቻሉት አንደኛ በአመራር ቁርጠኝነትና ትጋት ነው። በሁለተኛ ደረጃ ደግሞ የሕዝቡ ትብብር ነው። ስለ ጎንደር ከተማና አካባቢው በርቀት ከሰሟቸው ይልቅ በአይናቸው ተመልክተው በእጃቸው ዳስሰው ያረጋገጡት ከተማዋ በእድገት ጎዳና ላይ መሆኗን የሚዲያና ኮሚኒኬሽን ባለሙያዎች ለአሚኮ የተናገሩት።